ሁሉም ኢትዮጵያዊ በአንድነት የተባበረበት በአንድነት እየሰራ ያለበት በአንድነት አሻራውን ያሳረፈበት ነው። ዛሬም መትከሉ ብቻ ሳይሆን መንፈሱ ራሱ ደስ ይላል። ያልመጣ የማህበረሰብ ክፍል የለም። ሁሉም በሙያ ዘርፍ ብንል፣ በሃይማኖት አባቶች፣ በአዲስ አበባ የሚቀመጡ የዲፕሎማቲክ ማህበረሰብ አባላት፣ የዓለም አቀፍ ተቋማት፣ የኤዩ ተወካዮች ሁሉም በትብብር ደስ እያላቸው በዚህ ስፍራ ላይ ተክለዋል። የስፖርት ማህበረሰብ ወጣቶች፣ አትሌቶች፣ የስነ ጥበብና የክነ ጥበብ ባለሙያዎች እንዲሁም በሀገራቸውን ለነገ እየተንከባከቡና ከፊታችን ያለው ብሩህ ተስፋ የታያቸው በርካታ ወጣቶች፣ አባቶች፣ አባት አርበኞች ሁሉም የተሳተፈበት ነውና ይሄ በእውነት በጣም ደስ ያሰኛል። አንድ ሆነን እየሰራ ነው ካለነው አጀንዳ ውስጥ አረንጓዴ ልማት አንዱ ነው ማለት ነው። ሁሉም ኢትዮጵያውያን የተስማሙበት የፖለቲካ ፓርቲ አባላትና አመራሮች ቁጥራቸው ቀላል አይደለም። ዛሬም የተሳተፉት ከዚህ በፊትም እንዲሁ የሰሩበት ትልቅ መሬት ላይ ያረፈ አሻራ ነው።